ሁለተኛው የዓለም ጦርነት ትላላችሁ። ሰላም ጤና ይስጥልኝ። ውድ የተከበራችሁ ቻናል የተከታታዮች ሰላማችሁ ይብዛልኝ፣ በያላችሁበት እየመጣች ተኛኛ ቤት ሰፊ ነው አሉ። እኔ የምለው ግን ማለት ነው ለምንድን ነው አንድን ሰው መርጠን ለህይወታችን የሚሆነውን እማን ይዘው ማለት ለምንድን ነው? አሁን ጥፋቱ የማን ነው? የቤዚ ወይስ የኤፍሬም? እኔ እንደተረዳውትኝ የኤፍሬም ነው። ምክንያቱም ያቺ ሰው ትናንትና መጣች። ምንም ያክል እንኳን ያችን ልጅ ከበፊቱ ጀምረ ብታቃት ኤፍሬም ከበፊት ጀምረው እንኳን ብታቃት ብታጅራ ምናም ምናምን ላልከው ምናልባት በዛን ጊዜ ቤዚ በሄደችበት ሰዓት አይኖ የሆነ ታይም ላይ አብራችሁ ነበራችሁ፣ ዚ ቪዲዮ ላይ ማለት ነው። መታለይ ታይታለይ። ግን ቤዚ ደግሞ ያለባትን ችግር አሳልፋ እንደገና ተቋቁማ አሁን ደግሞ እንደገና አብሬሽ እሆናለሁ ብለ በማንኛውም በደስታሽም በሀዘንሽም ጊዜ አብሬሽ እሆናለሁ ብለ ቃል ገብተላታል። ቃል የገባህላትን መንገድ በእንደዚህ አይነት በማስከፋት ነው እንዴ? በእንደዚህ አይነት መንገድ ነው በቃ ቃልህን የምታከብረው እንዴ? መጀመሪያ እኛ ሴቶች እንቀናለን፣ ሌላው ስንወድ ማለት ነው። በዚህ በጣም ትወድሃለች፣ እርግጥ ነው አንተም ትወዳታለህ። በባለፈው ሁለታ ፕራንክ ስላደረገች ቀለበት ምናምን ነገር በዛ ተበሳጭተህ እንጂ ትወዳታለ፣ ያስታውቅብሃል። ግን በዚህ ልክ በመጮህ የሚፈታ ነገር የለም ቤዛ እንደምታየ ድምፁ አይሰማም ምናምን ነገር አንተ ግን የሌለ እየጮህ ክባት ነው ያለው ምናምን በእርጋታ እንኳን ልታስረዳት አልፈለክም ያቺ ደግሞ ቤዚን ዲስሪስፔክት የማድረግ መብት የላትም ማውራት ያለባት ስለ ራሷ ና ስለ ራሷ ስለ አንተና ስለ እሷ ማውራት ትችላለች መታ ከአንተ ጋር እንጂ ቤዚን ዝቅ እያደረገች አይደለም ከአንተ ጋር መቀጠል ያለባት ቤተሰብ ይሄ እንደዚህ ልክ አይደለም ልክ የማይሆኑ ነገሮች ልክ አይደሉ እንዴ አንድን ሰው የራሳችንን የምናደርገው ወይንም እኔ የተሻልኩኝ መሆኔን የማሳየው ሌላን ሰው ዝቅ እያደረግኩኝ አይደለም። እኔ ተሽዬ መገኘት ተሽዬ የምገኘው ደግሞ ወይንም በአመለካከት ይሆናል ወይንም በአለባበስ ይሆናል ወይም ራሴን በመጠበቅ ሊሆን ይችላል። በእርግጥ ተቤዝ የሚሻል ነገር የለም የሚሻል ሰው የለም እ አዎ ሁሉ ነገሯ ኦሪጂናል ነው። ጠጉሯ የራሷ አርቴፊሻል እንኳን ማትጠቀም ድምጧን እንኳን ከፍ አድርጋ ማትናገር፣ ደርባባ ልጅ ነሽ ቤዚ። ይቺ ልጅ አሁን ለአንተ ኤፋ እንዶ ልብ ግዛ እና ከቤዚ ጋር አብረሁን እንዲ። እንዶ ይሄ ኤፋማ አቃጥሎ እኮ ሊደፋይ ነው። ነስ እንዴት እንዴት! እና ለማንኛውም እዝህ እዝህ ማለቱን ትተህ ያችንም እኔ ህይወት አለኝ ብለህ መመለስ ሰላሳ ጊዜ ያፈቅርሃለሁ እያ ላይ ብታለቅስ ምን አስጨነቀ? አንተ እንዲ እሷ እውነተውን ማስረዳት አለብክ እውነተውን አስረዳት እሷ አፈቅራለሁ ብላ ስላለቀሰች መታ እጣብርክፍ ብርግፍ ስላለች ይችን ልጅ ብዙ መስዋዕት የከፈለች ልጅ እያስከፋች ነው እንዴ ታዲያ የምታፈቅርህ ለምንድን ነው ውዝጋ ውዝግብ የምትፈጥሩባት ያለፈችው ቁስል ገና ሳይሽርላት እስከ ዛሬ ያሳለፈችው ነገር ገና ተዛ ድብርቷ ሳትወጣ እንደገና ሌላ ድብርት ምን የሚሉት ነው እንዴ ቤዚ ልትሰሚኝ አትችም ምንም በስልክ አውርተን ልታዳምጠኝ አልቻለችም በጣም ተናዳብኛል ምናምን ልጅቷ ስለ እሷ ካወራች መጥፎ ነገር እኔም ብሆን እናደዳለሁኝ ቤዚ ልክ ናት ለምን ስለ እሷ ታወራለች እንዴ የመጣችበትን ጉዳይ አፍቅራ ነው አደለ ፍቅሯም በትክክል ትግለጥ ማን ከፍ ዝቅ አድርጊ አላት ቤዛን ምንድነች እሷ ከፍ ዝቅ ማን ነው ይለቀቃት ከፍ ዝቅ እንድታደርግ ማን ነው እንደዚህ ያላት? በጣም ይደብራል። እንደዚህ አንዳንድ ጊዜ እውነት በራስ መተማመን ስናጣ ሰውን ከፍ ዝቅ እናደርጋለን። ልክ እኛ የበላይ ሆነ እንድንታይ ማለት ነው። በቃ ከእኔ ውጭ ተፈላጊ የለም ምናምን ነገር ታይ እንጂ ቤዛ አለቀቀርወት። ኤፋ እንግዲህ ከዛሬ ጀምሮ እንደው እንደ ስህተት እንደ ጥፋተኛነት ተሰምቶ ይቅርታ ጠይቃት። አብራችሁ ብትመጡ ጥሩ ነው። ሂጂ ምናምን ማለት መጮህ ምናምን እንዲለምን ለምን አስፈለገ? በቃ እኔ ቤዚ እኮ ስለማትቆጣ የሆነ ድምጧ ስለማይሰማ ምናምን ነገር ሌላ ጠባይ ምናምን እንዲኖራት እያደረግከ ነው፣ ኤፋ ማለት ነው። ካወክበትና ከተረዳኸኝ ቤዚዬ ጨዋሊ ነች። ከቤዚዬ ጋር ጓደኝነታችሁን ብትቀጥሉ እንደኔ በጣም አሪፍ ነው። እውነት እንደዛ ታርግ ኤፋ። ከአንተ ማንጠብቀውን ነገር ነው እያደረግ ያለው ስልክ እስከ መወርወር ድረስ ምናምን ዲሄ ሁሉ መበሳጨት፣ ምን ይሉታል? ምን ይሉታል? እንግዲህ በስነ ስርዓት ማስረዳት አለብህ፣ የተፈጠረውን ነገር ልጅቷ መታ፣ አለቀሰች፣ አፈቅራለሁ አለች። እሺ ከቤዚጋም ያለህን ነገር ማስረዳት ለልጅቷ በሚገባ መንገድ ማስረዳት ነው እንጂ እንደዚ መናደድ መፍትሄ ሊሆን አይችልም፣ እንደኔ ማለት ነው። እና በጣም ይደብራል እንደዚ ሰው ላይ መጮህ። ቤዚዬ ደግሞ ተረጋግተሽ ኤፋን ማዳመጥ አለብሽ፣ ምክንያቱም መደማመጥ ሲኖር ነው ችግር የሚፈተው። ምናልባት አንቺ ያናደደሽ ነገር ሊኖር ይችላል አይኖ ነገር ግን መደማመጥ ደግሞ ግድ ይላል ልትደማመጡ ችግራችሁን ተደማምጣችሁ ልትፈቱ ግድ ይላል አንቺ ስለ ጮሽ ኤፋ ስለ ጮኸ ምንም የሚፈታው ነገር የለም ወይንም ያቺ ሴት መታ አንቺን ስለሰደበችሽ ምንም የሚፈታው ነገር የለም ነገሮቹን ችግርን ችግርን ነው እየቀጣጠለ የሚሄደው እንጂ እዚጋ ምንም የእናንተ ችግር ሊፈታ አይችልም ማለት ነው መጀመሪያ ተደማመጡ መደማመጥ ጥሩ ነው እውነት